እንግዲህ አሁን እዚህ እንደምንመለከተው መንገዳችንን እናያለን። እዚህ ጋር እንዳያችሁት፣ እዚህ ጋር በየመንገዳቸው ሁሉ ትልቁ ነገር ደስ የሚለው ነገር በጣም የምትኮሩበት መስቀል ኃይል ነው። መስቀል መጽናኛችን ነው። በየትም ቦታ መስቀል አድርገውበታል። እንደምትመለከቱ ከመስቀሉ ስር ደግሞ የተገኘችው ወላዲተ አምላክ ናት። ከመስቀሉ ስር የተገኘችው ማንም አይደለም ከመስቀል ስር የመስቀሉ ስር ስጦታችን ወላዲት አምላክ ከልጇ ጋር በዚህ መልኩ ተመልከቱ። የራሱ ታሪክ ነው። አስተውሉ እንግዲህ አሁን በጣም የሚገርመው ነው። የማሳያችሁ ቻፒል ነው፣ ገዳም መውጫ ነው። ልክ እንደ ደብረ ሊባኖስ ያለውን ምልክት ነው። እንግዲህ ያው ይኖራል ብዬ አስባለሁ። እንግዲህ መንገዱ በዚህ መልኩ ይመስላል። በጣም ነው ደስ የሚለው መንፈሱ ሁሉ ስትመጡ እዚህ ቦታ ላይ የእውነት ልክ ደብረ ሊባኖስ እንደምትሄዱት ልክ ገዳማት የምትሄዱበትን ቦታ አይነት ስሜት በትክክል ይሰማቸዋል። እዚህ ቦታ ላይ የሚገርም ቦታ ነው። አሁንም እንሄድ።